ን ምንድን ነው የታሰረበት ምክንያት? ያው መኪና ተገጭቶ ለዛ ነው ማለት ነው፣ ሰው ገጭቶ ነው። ስለዚህ ያም ደግሞ ቅርብ ዘመዱ ነው እየተባለ ነው። እንግዲህ ፈጣሪ ይጠብቀው እውነት ከሆነችም

እሱ በውስጥ ስራ ይዞ እንደሆነ ብለን እንጂ ቆይቷል። እሱ እንደ ባህሪቱ ቪዲዮ ቶሎ ቶሎ አይለቅም። ነገር ግን እንደዚያ ከሆነ አላህ ናቸውን ከሞትፎ ነገር አላህ ይሰውራቸውን ላ ይሰውራል እላችኋለሁ። እንግዲህ እንደዛ የተባለ ስለሆነ ዱአ አድርጉለት። እውነት የውሸት የሆን ጋቸው አላሁ አለም። ነገር ግን አላህ እንዲህ ያለ ሙሲባ ይጠብቃችሁ እላለሁ። ዱአ አድርጉለት፣ ነዲ ዱአ አድርጉለት።

ከፖለቲካ እንጃ አንዳንድ ማለት ነው። ስለዚህ ዱአ አድርጉለት ሁለት የነዱ አድርጉለት እላችሁ ማለት ነው። በጣም ማለት እንጃ። ነገር ግን እሱ ስለሆነ